ዓለምን አስደንግጦ የተወሰነ እናቶችን ያስቆጠረው አስገራሚው ታሪክ የዩክሬንና የሩሲያ ፍጥጫም ዩክሬን በሩሲያ ላይ ተደርጎም ታይቶም ተሰምቶም የማይታወቅ ጥቃትን ፈጽማለች። ይህንን ደፋር ኦፕሬሽን ማን መራው? የሩሲያ ደህንነትስ እንዴት ተሰበረም? ዩክሬን ለዚህ አደገኛ እንቅስቃሴ ምን ያህል ጊዜ ተዘጋጀች? እናስ ለምንድን ነው ሩሲያ እስካሁን ዝም ብላ የተቀመጠችው? ኔቶን ጨምሮ መላው አውሮፓ በፍርሃት ውስጥ ሆኖ የቭላድሚር ቭላድሚሮቪች ፑቲንን ምላሽ እየጠበቀ ነው። ለመሆኑ ይህ ታሪክ ለምን እንደዚህ አስፈሪ ሆነ? ለምንስ ነው ኔቶን ጨምሮ መላው አውሮፓ የተጨነቀው? ከትሮይ ፈረስ ጋር ይህ ታሪክ ምን ያመሳስለዋል? በጣም አስገራሚ መረጃ ይዘንላችሁ መተናል። አብራችሁን ስትቆዩ ሁሉንም አብረን እንፈትሸዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምን ቆያችሁን። ሮማን ነኝ ካክሱም ቲዩብ። ሰሞናችን እንግዲህ እችን ሁለት ቀን ከፍተኛ ትኩሳትን አለማችን ላይ ያመጣው የሩሲያና የዩክሬን ጉዳይ ነው። ስለዚህ ጉዳይ እንግዲህ ይሄ ኦፕሬሽን እንዴት ተሰራ? የሩሲያስ ደህንነት የደህንነት ጥበቃዋ ስለላውን ጨምሮ ማለት ነው እንዴት ተሰበረ? እንደውም የሩሲያ ደግሞ የራሷ ሩሲያውያኖች አሳልፈው ሰጥተዋታል የሚልም መረጃ ወጥቷል። እንደውም እነዚህ አሳልፈው የወጡ ሁለት ሰዎች ተገኝተው ታስረዋል እየተባለ ሚዲያ ላይ እየተራገበ ያለው ይሄ መረጃ ምን ይመስላል የሚለውን ነው ከእናንተ ጋር መፈተሽ የወደድ ነው። አብራችሁን ስለምትቆዩ ከወዲሁ እናመሰግናለን። ሰናይ ቆይታ ይሆንላችሁ። የሩሲያ ዩክሬን ጦርነት ከ 2014 ጀምሮ በተለያዩ ደረጃዎች እየተካሄደ ነው። ክሬሚያ መያዝ እስከ 2022 መጠነ ሰፊ ወረራ ሩሲያ በዩክሬን ላይ በላይነት ለመያዝ ሞክራለች። ነገር ግን በ2025 ዩክሬን የማይታመን መልሶ ማጥቃት በማድረግ በሩሲያ ግዛት ላይ ደፋር የተባለን ጥቃት ፈጽማለች። የጥቃት በሚስጥር የተዘጋጀ በመሆኑ ዓለምን በእጅጉ አስደንግጧል። የዚህ ኦፕሬሽን መነሻ ምን ነበረም? በ2022 ከተጀመረው የሩሲያ ወረራ በኋላ ዩክሬን በምዕራባውያን ድጋፍ የመከላከያና የጥቃት ቅርጫት አቅሟን አጠናክራለች። የኔቶ ወታደራዊ መሳሪያዎች፣ የስለላ መረጃዎችና የዩክሬን ጦር ብልሃት ይህን እንዲፈጸም መሰረት ሆኗል፣ ይላሉ ተንታኞቹ። ይህን ደፋር ኦፕሬሽን የመራው ማን ነበረም? በይፋዊ መረጃዎች መሰረት የዩክሬን የጦር ኃይሎች ጠቅላይ አዛዥ ቫለሪ ዛሉዥኒ ቁልፍ ሚናውን ተጫውቷል። ዛሉዥኒ በ2021 የተሾመ በተለይ ደግሞ በዶንባስና ክሬሚያ ግንባር ላይ የሩሲያ ኃይሎችን ለመግታት በርካታ ስኬቶችን አስመዝግቧል። ከኔቶ አጋሮች ጋር በቅርበት በመስራት የስለላ መረጃዎችን እና የላቀ ቴክኖሎጂዎችን በመጠቀም ይህንን ጥቃት በሚስጠር እንዲከናወን አድርጓል። የዩክሬን ፕሬዝዳንት ቮሎድሚር ዘለንስኪም የፖለቲካ እና ሞራል ድጋፍ ሰጥተውታል። የዚህ ኦፕሬሽን የሞራል መሰረት የሆነው የዩክሬን ሉዓላዊነትን መጠበቅና አስፈላጊነትን አጽንተዋል። የኔቶ የስለላና የጦር መሳሪያ ድጋፍም ወሳኝ ነበረም። ወደዚህ ጉዳይ እንመለስበታለን። ለመሆኑ የትሮጅን ፈረስና የሩሲያና የዩክሬን የሰሞናዊው ትኩሳት ምንና ምን ናቸው የሚለውን ደግሞ እንፈትሻለን። በትሮጃን ጦርነት ታሪክ መሰረት ግሪኮች ትሮይን ለመውሰድ በጣውላ የተሰራ ትልቅ የፈረስ ምስል ፈጠሩ። በውስጡም ወታደሮችን በሚስጥር በመደበቅ ይህ ፈረስ እንደ ስጦታ አቀርቦ ትሮይ ውስጥ ገብቶ የከተማዋን መከላከያ ከውስጥ ሰበረም። በተመሳሳይ መልኩም የዩክሬን ጥቃት በሩሲያ ላይ ለምሳሌ የኩርስክ ኦፕሬሽን በ2024 በጥንቃቄና በሚስጥር ተዘጋጅቷል። እንደ ስለላ መረጃዎች ዩክሬን ይህንን ኦፕሬሽን ለ18 ወራት ያህል በተገደቡ የሰዎች ክበብ በሚስጥር አካሂዳለች ና የኤሌክትሮኒክስ ግንኙነቶችን በማስወገድ የ82ኛው እና 22ኛው የዩክሬን ብርጌዶች በሱም ክልል በድብቅ ተሰብስበው ልምምድና መሳሪያ እንደሚወስዱ ተደርጎ ተንቀሳቅሷል። ይህ ሁሉ የትሮጃን ፈረስ በጣውላ መሰራቱን ያስታውሰናል፣ ምክንያቱም ዩክሬን የሩሲያን ተጠባቂነት በመጠቀም ድንገተኛና ተጨባጭ ጥቃትን ፈጽማለች። የትሮጃን ፈረስ የተሳካው ትሮይ ውስጥ በመግባት የከተማዋን በር ከውስጥ በመክፈት ነበረም። በተመሳሳይም የዩክሬን ኦፕሬሽን በሩሲያ ግዛት ውስጥ ለምሳሌ በኩርስክ ክልል የሩሲያ የድንበር መከላከያም ሰብሮ በመግባት ተግባራዊ ሆኗል። የሩሲያ የድንበር ጥበቃ በዋናነት በጥቂት ልምድ ባላቸው ወታደሮችና በሮስ ግቫርዲያ ወይም ደግሞ ብሔራዊ ጥበቃ የተጠበቀ ለዩክሬኖች ወታደሮች ቀላል ኢላማ ሆኗል ዩክሬን በዚህ ኦፕሬሽን ውስጥ ታንኮች የታጠቁ ተሽከርካሪዎችና የአየር መከላከያ ክፍሎችን በመጠቀም የሩሲያን የመከላከያ መስመሮች በተሳካ ሁኔታ በመግባት ወሳኝ ኢላማዎችን መታለች ይህ የትሮጃን ፈረስ ውስጥ ወታደሮች በመደበቅ ከተማዋን ከውስጥ መውሰድ ጋር ደግሞ ያመሳስለዋል። በትሮጃ ፈረስ ታሪክ ፈረሱ እንደ ሰላም ስጦታ ቀርቦ ፕሮቶችን በአጠቃላይ አታሉ ነበረ። በተመሳሳይ የዩክሬን ኦፕሬሽን የሩሲያን የስለላና የመከላከያ ስርዓቶችን ለማታለል የላቆ የስለላ መረጃዎችና ሳይበር ጥቃቶችን ተጠቅሟል። ለምሳሌ የዩክሬን የስለላ ኤጀንሲ ከ2024 መጋቢት ጀምሮ ለኩርስክ ኦፕሬሽን በመዘጋጀት የሩሲያ ወታደራዊ እንቅስቃሴዎችን በቅርበት ተከታትሏል። በተጨማሪም የኔቶ የሳተላይት ኢሜጂንግ እና የስለላ መረጃዎች የሩሲያ የድንበር የሚባሉ ክስተቶችን ለመለየት ረድተዋቸዋል። ይህ የሩሲያን ተጠባቂነት በማስቀረት ዩክሬን ያልተጠበቀ ጥቃት እንድስፈጽም አስችሏታል። በተመሳሳይ መልኩ ደግሞ ፈረሱ ትሮዮችን እንደ ስጦታ በማሰብ እንዲቀበሉ አድርጎ አታሏቸዋል። የትሮጃን ፈረስ የተላከው የትሮይ የውስጥ ደህንነት እምነትን በመግፋትና የሞራል መፍረስን በመፍጠር ነው። በተመሳሳይ ዩክሬንን እንመልከት። የዩክሬን ጥቃት በሩሲያ ግዛት ውስጥ በተለይ ደግሞ በኩርስ የሩሲያ ወታደራዊና ፖለቲካዊ መሪዎችን በስነ ልቦናዊ ድንጋጤ ውስጥ ጥሏቸዋል። የሩሲያ የድንበር ጥበቃ በወጣት ልምድ በሌላቸው ወታደሮች መያዙና የስለላ መረጃዎችን ችላ በማለት ለምሳሌ የሩሲያ ወታደራዊ ኤክስፐርት ቫለሪ ጌራሲሞን የዩክሬን ዝግጅት ማስጠንቀቂያዎችን ችላ ብሏል። የዩክሬን ኦፕሬሽን በሩሲያ ውስጥ ያለውን የደህንነትና የመከላከያ ድክመቶችን የገለጠ ክስተት ሆኗል። ይህ የሩሲያን ህዝብና መንግስት በስነ ልቦናዊ ድንጋጤ ውስጥ ጥሎ የፑቲን አገዛዝ የመከላከያ ችሎታ ላይ ጥያቄዎችን ያስነሳ ክስተት ሆኗል። የትሮጃን ፈረስ በግሪኮች ተቀናጅቶ የተገነባ ሲሆን፣ የዩክሬን ጥቃት ደግሞ በኔቶና በምዕራባውያን አጋሮች የስለላና የጦር መሳሪያም እናም የሎጂስቲክ ድጋፍ ተደግፏል። ለምሳሌ የኔቶ የሳተላይት ኢሜጂንግ የሃይማርስ ሚሳኤሎችና የባይራክታር ቲቪ ቱ ድሮኖች የዩክሬን ኦፕሬሽን ስኬታማነትን አጠናክረዋል። ይህ የግሪኮች የተቀናጀ ጥረት ፈረሱን ለመገንባትና ለመተግበር ከተባበሩት መልኩ ጋር ይመሳሰላል። የትሮጃን ፈረስ በጣውላ መሰራቱ የዩክሬን ጥቃት ሚስጥራዊና ስልታዊ ተፈጥሮን በሚገባ ያንጸባርቃል። በትሮጃን ፈረስ ታሪክ ጣውላው ተንኮሉን ለመደበቅና የስጦታውን ገጽታ ለመስጠት ጥቅም ላይ ውሏል። በተመሳሳይ ደግሞ ዩክሬን የራሷን ጣውላ በመጠቀም ጥቃቷን ሸፍናለች። የስልጠናውን ማስመሰል ደግሞ እንመልከት። የዩክሬን ብርጌዶች በሱም ክልል በስልጠና ሽፋን ተሰብስበው ነበር። ይህም የሩሲያን ተጠባቂነት አሳንሶታል። የስለላ መረጃዎችን መጠቀም ስንፈትሽ ደግሞ የኔቶና የዩክሬን የስለላ ኤጀንሲዎች የሩሲያን የድንበር ክፍተቶችን በመለየት በተጠንቀቅ የተዘጋጀ እቅድ ተግባራዊ እንዲሆን አድርገዋል። የላቀ ቴክኖሎጂውን ተመልከቱም፣ የዩክሬን ድሮኖችና ሳይበር ጥቃቶች እንደ ትሮጃን ፈረስ ውስጥ የተደበቁ ወታደሮች የሩሲያን መከላከያ ከውስጥ ለመስበር ጥቅም ላይ ውለዋል። ምንም እንኳን መመሳሰሎች ቢኖሩትም የዩክሬን ጥቃት ከትሮጃን ፈረስ በርካታ ልዩነቶች አሉት። አንደኛው የቴክኖሎጂ ውስብስብነት ነው። የትሮጃን ፈረስ ቀላል የእንጨት መዋቅር ሲሆን፣ የዩክሬን ጥቃት ግን የላቁ ድሮኖች፣ ሚሳኤሎችና ሳይበር ጦርነትን ተጠቅመዋል። የውጤቱ መጠን የትሮጃን ፈረስ አንድ ከተማ ለመውሰድ ያለመ ሲሆን፣ የዩክሬን ኦፕሬሽን ግን ሰፊ የሆነ የስነ ልቦናና የወታደራዊ ተጽዕኖ በሩሲያ ላይ ፈጥሯል። የውጭ ተሳትፎ የትሮጃን ፈረስ በግሪኮች ብቻ የተፈጸመ ሲሆን የዩክሬን ጥቃት ግን በኔቶና በምዕራባውያን የተደገፈ ነው። የዩክሬን በሩሲያ ላይ ያደረሰችው ጥቃት በተለይ ደግሞ እንደ ኩርስክ ኦፕሬሽን ከትሮጃን ፈረስ ጋር በሚስጥራዊ ዝግጅት በጠላት መከላከያ ውስጥ መግባት፣ በስለላ ተንኮል እና በስነ ልቦናዊ ውጤት ተመሳሳይነት አለው። የትሮጃን ፈረስ በጣውላ መሰራቱ የዩክሬንና የስልጠና ማስመሰል፣ የስለላ መረጃ መጠቀምና የላቁ ቴክኖሎጂዎችን በመጠቀም የሩሲያን መከላከያ ለማታለል ያደረገችውን ጥረት ያንጸባርቃል። ይህ ኦፕሬሽን የሩሲያን የደህንነት ስርዓት በመግፋት

ምን ይሆን 18 ወራትን የፈጀው ይህ ኦፕሬሽንስ? ምን ይመስላል በጥቂቱ እንፈትሸው። ለመሆኑ ይህንን ደፋር ኦፕሬሽን የመራው ማን ነበረ? በይፋዊ መረጃዎች መሰረት የዩክሬንና የጦር ጠቅላይ አዛዥ ቫለሪ ዛሎዥኒ ቁልፍ ሚናን እንደተጫወተ ይነገርለታል። ዛሎዥኒ በ2021 የተሾመ በተለይ ደግሞ በዶንባስ እና ክሪሚያ ግንባሮች ላይ የሩሲያ ኃይሎችን ለመግታት በርካታ ስኬቶችን አስመዝግቧል። ከኔቶ አጋሮች ጋር በቅርበት በመስራት የስለላ መረጃዎችና የላቀ ቴክኖሎጂን በመጠቀም ይህንን ጥቃት በሚስጥር እንዲከናወን አድርጓል። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪም የፖለቲካ ሞራል እና ድጋፍ ሰጥተው የዚህን ኦፕሬሽን የሞራል መሰረት የሆነውን የዩክሬንን ሉዓላዊነትን መጠበቅ አስፈላጊነት አጽንተዋል። የኔቶ የሰለላና የጦር መሳሪያ ድጋፍም ወሳኝ ነበረም። ነገር ግን የዚህ ኦፕሬሽን ትክክለኛ ዝርዝሮች እስካሁን በሚስጥር ተሸፍነዋል። አስገራሚን ጥያቄ እናንሳ። የሩሲያ ሾፌሮች በዚህ ጥቃት ላይ ትብብር ነበራቸው ወይ የሚል ጥያቄን ነው የምናስከ ተከትለው እንደ አንዳንድ ያልተረጋገጡ ምንጮች የሩሲያ ወታደርና ሲቪል ሹፌሮች በተዘዋዋሪ ወይ ደግሞ በቀጥታ ለዩክሬን የሰለላ መረጃዎችን ማቅረብ ይችሉ ነበረ። ለምሳሌ የሩሲያ ወታደራዊ ኮንቮዮች እንቅስቃሴ ወይም ደግሞ የሎጂስቲክ መረጃዎች በዩክሬን የሰለላ አውታር ተገኝተው ይሆናል። አንዳንዶች ይህ ትብብር በሩሲያ ውስጥ ለፑቲን አገዛዝ ተቃውሞ ካላቸው ግለሰቦች የመጣ ሊሆን ይችላል ይላሉ። ሆኖም ግን ይህ መረጃ አሁን ላይ ሙሉ ለሙሉ ገና አልተረጋገጠም። የሩሲያ ደህንነትስ እንዴት ተሰበረ የሚለው ቁልፍ ጥያቄ ነው። የሩሲያ የአየር መከላከያ ስርዓቶች እንደ ኤስ 400 በተለምዶ ከፍተኛ ተግባራቸው ይነገራል። ነገር ግን ዩክሬን የላቀ የስለላ ቴክኖሎጂዎችን እንደ ሳተላይት ኢሜጂንግና ሳይበር ጥቃቶችን በመጠቀም የሩሲያ የደህንነት ክፍተቶችን ተጠቅማለች። የኔቶ የስለላ መረጃዎች የሩሲያ ወታደራዊ እንቅስቃሴዎችን በቅስፈት ለመከታተል ረድተዋል። ዩክሬን ለዚህ ጥቃት ምን ያህል ጊዜ ተዘጋጀች የሚለውን እንፈትሽ። እንደ የስለላ መረጃዎች ከሆነ ይህ ኦፕሬሽን ከ18 ወራት እስከ 2 ዓመታት የሆነ ተጨባጭ ዝግጅት ፈጅቷል። ከ2022 የሩሲያ ወረራ በኋላ ዩክሬን በኔቶ ድጋፍ የላቁ የጦር መሳሪያዎችን ማሰባሰብ ጀመረች። የጥቃቱ መሳሪያዎች ምን ይመስሉ ነበረ? ዩክሬን በዋናነት የተጠቀመችው ሴቱን ነው። ድሮኖችን እኔ የቱርክ ባይራክታር ቲቪ2 ድሮኖችና ድሮኖች የተሻሻሉ የዩክሬን ሰዋል በአውሮፕላኖች ትክክለኛ ጥቃቶችን ለመፈጸም ተጠቅመዋቸዋል። ሃይማርስ ሚሳኤሎችን ከአሜሪካ የተገኙ ለረዥም ርቀት ጥቃቶች ተጠቅማለች። ጂኤምኤልአርኤስ ሮኬቶች ለጠንካራ የሩሲያ ወታደ ራዊ መጋዘኖች ላይ ጥቃት የጣሉት ናቸው። ሳይበር ጥቃቶች የሩሲያ የመገናኛና የቁጥጥር ስርዓቶችን ለማስተጓጎል እነዚህ መሳሪያዎች ከዩክሬን ወታደሮች ብልሃት ጋር ተዳምሮ የሩሲያ የአየር መከላከያ ስርዓቶችን በማለፍ በሩሲያ ግዛት ውስጥ ወሳኝ ኢላማዎችን መምታት ተችሏል። ይህ ጥቃት ኔቶን ጨምሮ መላው አውሮፓን በፍርሃት አርዶታል። ለምን ብለ መጠየቃችን አይቀርም። የሩሲያ ፕሬዝዳንት ቭላድሚር ቭላድሚሮ ፑቲን በተደጋጋሚ የኒውክሌር ጥቃት ማስፈራሪያ ተናግረዋል። ሩሲያን ትነኩና፣ ሩሲያ የሌለቻት ዓለም አታስፈልገንም፣ ስለዚህ ዓለም ትጠፋለች ሲሉ ተናግረዋል። ለዛም ኔቶን ጨምሮ መላው አውሮፓ ለሩሲያ ምላሽ በከፍተኛ ስጋት ላይ ነው። ይህ ጥቃት በሩሲያ ግዛት ላይ ቀጥተኛ ፈተና ሆኖ የፑቲን ምላሽ ምን ሊሆን ሚችል ማንም አለማወቁ ደግሞ የበለጠ ውጥረቱን ጨምሮታል። ነገር ግን እስካሁን ድረስ ሩሲያ ዝምታን መርጣለች። ለምን ብለን ሁላችንም መጠይቃችን አይቀርም። አንዳንድ ተንታኞች እንደሚሉት ሩሲያ በውስጣዊ የፖለቲካና የወታደራዊ መረጋጋት ችግሮች ምክንያት ፈጣን ምላሽ መስጠት አልቻለችም ነው። ሌሎች ደግሞ ፑቲን ተጨማሪ ስለላ መረጃዎችን ለመሰብሰብ እና ስልታዊ ምላሽ ለመዘጋጀት ጊዜ እየወሰደ ነው ምክንያቱም የፑቲን በቀል ቀዝቃዛ በቀል ነውና፣ የኔቶ አባል ሀገራት በከፍተኛ የጦር ዝግጅት ላይ ሆነዋል። ማንኛውም የሩሲያ ምላሽ ለመግታት ተዘጋጅተዋል። ይህ የዩክሬን ጥቃት በታሪክ መጻሕፍት ውስጥ እንደ ደፋርና ስልታዊ እንቅስቃሴ ሊመዘገብ የሚችል ነው። የዩክሬን ብልሃት፣ የኔቶ ድጋፍና የሩሲያ የደህንነት ክፍተቶች ይህንን አስገራሚ ስኬት እንዳስገኙ ብዙዎች የተናገሩ ነው። ነገር ግን የወደፊቱ ግንባር ደግሞ ምን ይመስላል? የሩሲያ ምላሽስ በወታደራዊም ሆነ በዲፕሎማሲያዊ መንገድ ሊመጣ ይችላል የሚለውን ማንም መመለስ አይችልም። አውሮፓ በተለይ ደግሞ ኔቶ ለማንኛውም እድል ተዘጋጅቷል። የታሪክ ገና መጨረሻው ላይ አልደረሰም። ምን ይከሰታል? የነገ ሰው ይበለን፣ አብረን የምናየው ነው። እናንተስ በዚህ ዝግጅት ምን ተሰማችሁ? ምን ታዘባችሁ? በኮመንት መስጫው ላይ አጋሩን። ላይክ፣ ኮመንት፣ ሼር ማድረግ እንዳይረሳ። አብራችሁን ስለነበራችሁ እጅግ አርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆየለን።